ሰላም ውድ የኤችጅን ቤተሰቦች፣ የዕለቱን መረጃዎች ይዘን ላችሁ መተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። በኢራን ግዙፍ የንግድ ወደብ ላይ በደረሰ ከፍተኛ ፍንዳታ 14 ሰዎች ሲሞቱ ከ750 በላይ ቆሰሉ። ከምድር በጠፋው ዳይኖሰር ቆዳ የተለያዩ የቆዳ ምርቶች ተሰርተው ለገበያ ሊቀርቡ ነው። ሩሲያ ያለምንም ቅድመ ሁኔታ ከዩክሬን ጋር ለመደራደር ዝግጁ መሆኗን ፕሬዚዳንት ቭላዲሚር ፑቲን ገለጹ። ከአዲስ አበባ ወንዞች ብክለት ጋር በተያያዘ ባለፈው አንድ ወር ገደማ ብቻ 76 ሚሊዮን ብር የሚጠጋ ቅጣት መሰብሰቡ ተገለጸ። በየቀኑ ትኩስ፣ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂኤን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ኮመንት እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑን። ከሰኔ 1 ቀን 2017 ዓ ም ጀምሮ ፓስፖርት ለማግኘት የፋይዳ መታወቂያን እንደ ቅድመ ሁኔታ የሚጠይቅ አሰራር ተግባራዊ እንደሚደረግ የኢሚግሬሽን ዜግነት አገልግሎት አስታውቋል። አገልግሎቱን ለማስጀመር የእቅድ ዝግጅትና የቅድመ ትግበራ ስራዎች መጀመራቸውንም በቅርቡ በተሰጠው ጋዜጣዊ መግለጫ ላይ ተብራርቷል። የኢሚግሬሽን ና የዜግነት አገልግሎት ከብሔራዊ መታወቂያ ጋር በቅርቡ በጋራ በሰጡት መግለጫ እንደተባለው የፓስፖርት አገልግሎትን ለማግኘት ከሚያስፈልጉ ሰነዶች መካከል የፋይዳ መታወቂያ አንዱ እንዲሆን ከስምምነት ላይ ተደርሷል ይህ የጋራ ትግበራ ማንነትን በማጭበርበር የተለያዩ ሰነዶችን ለማግኘት የሚጥሩ ወንጀለኞችን ተግባር እንደሚገታም በመግለጫው ተጠቅሷል በተለያዩ የሀገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርቦ በመጠባበቅ ላይ ያሉ ግለሰቦች የተዘጋጀላቸውን ፓስፖርት ሲቀበሉ በቅድሚያ በፋይዳ ተመዝግበው ልዩ ቁጥር ሊኖራቸው እንደሚገባ የተገለጸ ሲሆን፣ ተገልጋዮች የፋይዳ መታወቂያቸውን በወረቀት ወይም በዲጂታል በማሳየት አገልግሎቱን ያገኛሉ ተብሏል። የተቋሙ አገልግሎት ሰጪዎች የቀረበላቸውን በህትመት ወይም በሶፍት ኮፒ የፋይዳ መታወቂያ ትክክለኛነት በመተግበር አረጋግጠው አገልግሎት እንደሚሰጡም ተጠቅሷል። በዚህ የጋራ ትግበራ በቀጣይ የፋይዳ መታወቂያን በአገልግሎት ከሚውሉ ስርዓቶች ጋር በማስተሳሰር የፋይዳ ስርዓትን ከሲቪልና የቤተሰብ ምዝገባ ስርዓት፣ ከመኖሪያ ፍቃድ ስርዓትና ከትውልደ ኢትዮጵያዊ መታወቂያ ስርዓት ጋር ለማስተሳሰር እንዲቻል የማድረግ እቅድ እንዳላቸውም ተቋማቱ አስታውቋል። ዘገባው የአሃዱ ሬዲዮ ነው። ሩሲያ ያለምንም ቅድመ ሁኔታ ከዩክሬን ጋር ለመደራደር ዝግጁ ናት ሲሉ ፕሬዚዳንት ቭላዲሚር ፑቲን ገለጹ። ፑቲን ይህን የገለጹት የፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ አራተኛውን የሞስኮ ጉብኝት ካደረጉ በኋላ ነው። ቭላዲሚር ፑቲን ከስቲቭ ዊትኮፍ ጋር ባደረጉት ውይይት የሩሲያ ወገን ያለምንም ቅድመ ሁኔታ ከዩክሬን ጋር የሚደረገውን ድርድር ለመቀጠል ዝግጁ መሆኑን መግለጻቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለመገናኛ ብዙኃን ተናግረዋል። ልዩ መልእክተኛው ከፕሬዚዳንት ቭላዲሚር ፑቲን ጋር ከተወያዩ በኋላ ሩሲያና ና ዩክሬን የተኩስ አቁም ስምምነት ላይ ለመድረስ የሚያስችል ፍሬያማ ውይይት ከሩሲያ ባለሥልጣናት ጋር ማከናወናቸውን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ከውይይቱ መጠናቀቅ በኋላ በሰጡት አስተያየትም ሩሲያና አሜሪካ በሰላም ድርድሩ ዙሪያ ጥሩ ውይይት ማድረጋቸውን ገልጸው ሩሲያ ና ዩክሬን ስምምነት ላይ ለመድረስ መቃረባቸውን ገልጸዋል። አሜሪካ ባቀረበችው የተኩስ አቁም ስምምነት መሰረት ዩክሬን የተወሰኑ ግዛቶቿን በሩሲያ ስር እንዲሆኑ እንደምትፈቅድ ፕሬዚዳንቱ አክሏል። ከዚሁ ጋር ተያይዞ ፕሬዚዳንት ዶናልድ ትራምፕ ና ፕሬዚዳንት ቮላዲሚር ዘለንስኪ ከደሰ ሊቃነ ጳጳሳት ፍራንሲስ ቀብር ስነ ሥርዓት ቀደም ብሎ በሮም ጣሊያን ተገናኝተው ተነጋግረዋል። ሁለቱ መሪዎች በዩክሬን ያለውን ጦርነት ለማቆም ስምምነት ላይ ለመድረስ አመርቂ ውይይት ማካሄዳቸውን የዋይት ሀውስ ኮሚኒኬሽን ዳይሬክተር የሆኑት ስቴቨን ቼንግ አመላክተዋል። የአውሮፓ ሕብረት ኮሚሽን ፕሬዚዳንት አርሱላ ቮን ደር ሌየን የአውሮፓ ሕብረት ከሩሲያ ጋር ጦርነቱን ለማቀው ዩክሬን የምታደርገውን ማንኛውንም ድርድር ድጋፍ እንደሚያደርጉ ገልጸዋል። ይህ በእንዲህ እንዳለ ቭላዲሚር ፑቲን የዩክሬን ጦር ከኩርስክ ኦብላስት መውጣቱን ካስታወቁ በኋላ ሞስኮ ከኪየቭ ጋር የሰላም ድርድር ለማድረግ ዝግጁ ናት ሲሉ ተናግሯል። ፑቲን ሩሲያ ኩርስክ ኦብላስትን ሙሉ በሙሉ መቆጣጠሯ ቢገልጹም ዩክሬን በኩርስ ግዛት አሁን ሙኪያ መቀጠሉን ማስታወቋን የዘገበው ቢቢሲ ነው። በአዲስ አበባ ከተማ ያሉ ወንዞች ብክለትን ለመከላከል የሚያስችል ደንብ ተግባራዊ መደረግ ከጀመረበት ጊዜ አንስቶ ባለፈው አንድ ወር ገደማ ጊዜ ውስጥ ደንቡን የተላለፉ ግለሰቦችና ተቋማት 757 ሚሊዮን ብር ቅጣት መቀጣታቸውን የከተማይቱ የደንብ ማስከበር ባለስልጣን አስታወቀ። የደንብ ጥሰቶች ምጣኔ ከባለፈው አመት ተመሳሳይ ወቅት ጋር ሲነጻጸር በ64 በመቶ መቀነሱንም ባለስልጣኑ ገልጿል። ይህን የተገለጸውን የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2017 በጀት አመት ዘጠኝ ወራት የተከናወኑ የቅንጅታዊ ስራዎችን በገመገመበት መርሃ ግብር ላይ ነው። በዚሁ መርሃ ግብር ላይም በባለስልጣኑ በቀረበው ሪፖርት ላይ ከተነሱ ጉዳዮች መካከል የህገወጥ ደረቅና ፍሳሽ ቆሻሻ አያያዝና አወጋገድ በመከላከልና በመቆጣጠር የተወሰዱ እርምጃዎች ይገኙበታል። በሪፖርቱ ከተጠቀሱት እርምጃዎች የተወሰኑት መሰረት ያደረጉት የአዲስ አበባ ወንዝና የወንዝ ዳርቻን ስለማልማትና ከብክለት ለመከላከል ባለፈው ታህሳስ ወር የወጣውን ደንብ ነው። ከየካቲት ወር ጀምሮ ተግባራዊ መደረግ የጀመረው ይህ ደንብ በመዲናይቱ ያሉ ወንዞችን አደገኛነት ባላቸው ደረቅ የሚሆን ፈሳሽ ቆሻሻ የሚበክሉ ድርጅቶች ላይ አንድ ሚሊዮን ብር ቅጣት የሚጥል ነው። በኢራን ግዙፍ የንግድ ወደብ ላይ በደረሰ ከፍተኛ ፍንዳታ 14 ሰዎች ሲሞቱ ከ750 በላይ ቆሰሉ። በኢራን ግዙፍ የንግድ ወደብ ላይ በደረሰ ከፍተኛ ፍንዳታ ቢያንስ 14 ሰዎች ሲሞቱ 750 ደግሞ መቁሰላቸውን የአገሪቱ ባለሥልጣናት ገለጹ። ፍንዳታው የደረሰው ቅዳሜ ጠዋት በባንዳር አባስ ከተማ አቅራቢያ በሚገኘው ሻሂድ ራጂ በተባለ የአገሪቱ ግዙፍ የንግድ ወደብ ላይ ነው። በአካባቢው የሚገኙ ህንፃዎች መስኮትና ጣሪያቸው የተገነጠለ ሲሆን ከዛ ባሻገርም መኪናዎችን ያወደመ ፍንዳታ ነበር ተብሏል። ነዋሪዎች ፍንዳታው 50 ኪሎ ሜትር ርቀት ድረስ ይሰማ ነበር ሲሉም ተናግረዋል። ቢቢሲ የተመለከተውና ያረጋገጠው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከፍተኛ ፍንዳታ ከመረሱ በፊት የእሳት ቃጠሎም ተከስቶ ነበር። በምስሉ ላይ ሰዎች ከአደጋው ራሳቸውን ለማትረፍ ሲሮጡ ይታያል። አንድ ከአደጋ የተረፈ ግለሰብ ለሀገሪቱ ብሔራዊ የቴሌቪዥን ጣቢያ መጋዘኑ ሙሉ በሙሉ በጭስ አቧራና አመድ ተሞላ፣ ራሴን ያገኘሁት ጠረጴዛ ስር ነው ጠረጴዛው ስር እኔ ልግባ ወይንም ፍንዳታው ሩረኝ የማስታውሰው ነገር የለም ሲል ምስክርነቱን ሰጥቷል። ከአየር ላይ የተቀረጹ ምስሎች ቢያንስ ሶስት የተለያዩ ቦታዎች ቃጠሎ መስፋፋቱን የሚያሳዩ ሲሆን የኢራን አገር ውስጥ ጉዳይ ሚኒስትርም እሳቱ ከኮንቴነር ወደ ኮንቴነር እየተስፋፋ መሆኑን አረጋግጠዋል። አንድ የግል የባህር ኃይል ኩባንያ በእሳት ጉዳት የደረሰባቸው ኮንቴነሮች ለባላስቲክ ሚሳይል ማምረቻ ጥቅም ላይ የሚውል ነዳጅ ሳይዙ አይቀሩም ብሏል። አምብሬ የተሰኘው የደህንነት ተቋም የእሳት አደጋው ለኢራን ባላስቲክ ሚሳይል ጥቅም ላይ የሚውል ነዳጅ ያለ ተገቢ ጥንቃቄ በመያዙ የተከሰተ መሆኑን ተናግረዋል። የአገሪቱ ብሔራዊ መገናኛ ብዙኃን የአይንማኞችን ጠቅሶ ፍንዳታው የደረሰው እሳት ከተቀሰቀሰና ተቀጣጣይ ነገሮችን ወደያዘና ያልታሸገ ኮንቴነር ከተዛመተ በኋላ

የኢራን ፕሬዚዳንት ማሶድ ፔዜስኪያን በአደጋው የተሰማቸውን ጥልቅ አዘን ገልጸው አገሪቱ በፍንዳታው ዙሪያ ምርመራ እንደምታደርግ የተናገሩት ፕሬዚዳንቱ ይህንን እንዲመሩ የሀገር ውስጥ ጉዳይ ሚኒስትሩን ወደ ስፍራው ልከዋል። ቅዳሜ ዕለት የደረሰው ፍንዳታ አገሪቱ ከአሜሪካ ጋር የኒውክለር ፕሮግራሟን በሚመለከት ከምታደርገው ውይይት ጋር ተያይዟል። አሜሪካ ቴሄራን የኒውክለር መሳሪያዎችን እንዳትታጠቅ ለማድረግ ያለመ ድርድር ማድረግ ጀምራለች። በኦማን አደራዳሪዎች በኩል እየተካሄደ ያለው ድርድር ሁለቱም ሀገራት በመልካም ሁኔታ እየሄደ መሆኑን ቢናገሩም የኢራን ከፍተኛ ልዑክ ተወካይ ልዩነቶችን ለማጥበብ መሰራት ያለባቸው ነገሮች መኖራቸውን ጠቁመዋል። ድርድሩ በሚቀጥለው ሳምንት ይቀጥላልም ተብሏል። ኢራን የተጣለባትን ማዕቀብ የሚላላ ከሆነ የኒውክለር ፕሮግራሟን ለማጠፍ ዝግጁ መሆኗን፣ ዩራኒየም ማበልጸጓን ግን እንደምትቀጥልበት ተናግራለች። ኢራን የኒውክለር ፕሮግራሟን ለሰላማዊ ዜጎች ጥቅም መሆኑን ትናገራለች። ከአውሮፓውያኑ 2018 ወዲህ በአሜሪካና ኢራን መካከል በከፍተኛ ልኡካን የተመራ ውይይት ሲደረግም ይህ የመጀመሪያው ነው። ከምድር በጠፋው ዳይኖሰር ቆዳ የተለያዩ የቆዳ ምርቶች ተሰርተው ለገበያ ሊቀርቡ ነው። ቲሬክስ የተባለ የዳይኖሰርን ቆዳ በመጠቀም የተሰሩ የቆዳ ውጤቶችን በተያዘው የፈረንጆቹ ዓመት ማገባደጃ ላይ ለገበያ ሊያቀርብ መሆኑ ተሰምቷል። መቀመጫውን በእንግሊዝ ኒውካስል ያደረገውና በላብራቶሪ የቆዳ ውጤቶችን የሚያመርተው ድርጅት ከኦርጋኖይድ ከተባለ ድርጅት ጋር በመሆን የጠፋውን የዳይኖሰር ዘረመልን በመጠቀም የቆዳ ምርቱን ለማምረት መቻላቸውን አስታውቋል። እስከ ቅርብ ጊዜ ድረስ ዳይኖሰር ከምድር ላይ ከጠፋ እጅግ ከመቆየቱ የተነሳ የዳይኖሰርን ዘረመል ከቅሬታ አካል ላይ ማግኘት አይቻልም የሚል አመለካከት ነበር። ቢሆንም ባለፈው አስርት ዓመታት ውስጥ በተደረገ ምርምር ሳይንቲስቶች ከጠፋ ሰማኒያ ሚሊዮን ዓመታት ዕድሜ ያስቆጥሯል የሚባሉን የዳይኖሰር ዘረመል ከቅሬታ አካሉ ላይ ለማግኘት ችሏል። በ223 ዘረመልን በመጠቀም ብቻ በላብራቶሪ ውስጥ የእንስሳት ቆዳን መስራት የቻለው ድርጅት አሁን ላይ ደግሞ የዳይኖሰርን ቆዳ መመለስ እንደሚችሉም ተስፋ ተጥሏል። ይህን ቆዳ በመጠቀም የተሰሩ የተለያዩ የቆዳ ምርቶችም እጅግ ጠንካራና ለብዙ ጊዜ ይቆያሉ የተባለ ሲሆን በዓመቱ መጨረሻ ላይም ለገበያ ይቀርባሉ ሲል ዘቴሌግራፍ አስነብቧል። ውድ የኤችጂኤን ቤተሰቦች ለሰዓቱ ያዘንላችሁ መረጃ እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።